ወደ ዋናው ሀሳባችን ስንሄድ ክርስቶስ የሞተው ለዛ ነው፣ በአጭሩ። ከዛ እሱ ሲሞት እኛ ምን አገኘን? የሞት ፍርድ ተወገደልን ስናምን ማለት ነው። አንድ ሰው ሲያምን ምንድዳነ ሲባል አሁን በእኛ ቤተ ላይ ቅድም ብሎላል፣ ድነናል፣ ድንናል፣ እየዳንና እንድናለንን። ድነት ፕሮሰስ ነው ብለን ነው የምናምነው። ስለዚህ ያ ፕሮሰስ ደግሞ አሁን ድነናል ስንል በቃ አለቀ፣ መንግስት ለሰማያት ገብተናል እያለን አይደለም። ኦኬ መንግስት ሰማያት ገብተናል እያልን አይደለም። አሁን ሞሀሚ መረዳት ያለብን ኦኬ። ድኛ ያለው ካላችሁ ታዲያ ምንም አይጠበቅባችሁማ እያልክ ነው። ድንናን ስንል አዳም ያጣውን ልጅነት ክርስቶስ መልሶልናል። በእምነት በጥምቀት ልጅነትን አግኝተናል። ቲቶ ሶስት አምስት ላይ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብ አዳነን እንጂ ይላል። ስንጠመቅ ተጠምቀን ልጅነትን አገኘን። ያንን ዳንን እንላለን ልጅ አባ አባ ብሎ የልጅነትን የሚጮህ የልጅነት መንፈስ ሰጠን። ስለዚህ ዳንን፣ አዲስ ፍጥረት ሆንን፣ መልካም ስራ ለማድረግ የሚችል ወደ መልካም ስራ የሚያዘነብል ፍጥረት ሆንን እያለን ነው ዳነን ስንል እንጂ ዛሬ ላይ ቆመን ወርሰን አልተጠናቀቀ እያልን አደለም። ይሄ የኦርቶዶክስ ቤተክርስቲያን አስተምህሮ ነው። ኦኬ መጽሐፍ ቅዱስ ላይ ያለም ነው። ነገር ግን ፕሮሰስ እንደሆነና ቀጣይነት እንዳለው ያድህነት ፍጻሜው ደግሞ መንግስተ ሰማያትን መውረስ እንደሆነ ሁለተኛ ጴጥሮስ ምዕራፍ አንድ ቁጥር ከአምስት ጀምሮ ማየት ትችላለን። በግቦ ስራ የሚሰሩትን ምን ይላቸዋል? ይህ ጴጥሮስ መሪ የጻፉ ለክርስቲያኖች ነው ኦኬ ሶ እግዚአብሔርን በመምሰል ይላል። የሁለተኛ ጴጥሮስ አንድ ቁጥር ሰባት ላይ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድን ፍቅርን ጨምሩ ይላል። እግዚአብሔርን በመምሰል እንደዚህ ያድርጉ። እነዚህን ብታደርጉ ይላል ቁጥር አስር ከቶ አትሰናከሉም ና እንዲሁ ወደ ዘላለሙ ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል፣ ነው የሚለው። ተሰጥቷችኋል አይደለም፣ ይሰጣችኋል። ጊዜ ብታደርጉ ከዳንክ በኋላ ማለት ልጅ ከሆንክ በኋላ ያንን ዘላለም መንግስት እንድታገኝ ፕሪኮንዲሽኖች አሉ። እሱም እግዚአብሔርን መምሳል ወይም ቴዎሲስ የምንለው ነው። እግዚአብሔርን ስትመስል ነው በሙላት ወደ ኢየሱስ ክርስቶስ መንግስት መግባት የሚሰጣችሁ ሰው። ባጭሩ ትምህርታችን ይሄ ነው። ይህንን ባታደርግስ፣ እግዚአብሔርን ባትመስልስ? እግዚአብሔርን መምሰል ማለት ያው በጎ ነገሮችን ማድረግ ከኃጢአት በመራቅ ምሳ በመግባት በምግባት እነዚህን ማድረግ ነው። ከኃጢአት መራቅ መልካም ነገሮችን ማድረግ፣ እነዚህን ባታደርግ ስለሚለው ደግሞ ራሱ መጽሐፍ ቅዱስ ይመልስልሃል። የዮሐንስ ወንጌል ምዕራፍ 15 1 ከቁጥር አንድ ጀምሮ እናየዋለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል አምላካችን ኢየሱስ ክርስቶስ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ኦኬ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል፣ ሁለተኛ ቆሮንቶስ ላይ በክርስቶስ አምኖ ከግንዱ ጋር የተጣበቀው ግን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል። ፔሪድ በቃ መጽሐፍ ቅዱስ ያስተምረን ይሄ ነው። በእግዚአብሔርም መምሰል አለብን። እሱን ከመሰልን በሙላት ይሰጣቸዋል ይላል ሁለተኛ ጴጥሮስ ላይ አንድ አስራ አንድ ላይ ደግሞ ባናደርግስ የሚለውን ፍሬ ባናፈራ በሱ ሆነን ያስወግደናል ነው ትምህርቱ። የመጽሐፍ ቅዱስ ትምህርት ሀሳቡ ይሄ ነው። እምነት ያድናል። አዎ ያመነ እንዲድን ነው ክርስቶስ የመጣው። አዎ ነገር ግን ያመነ ብቻ አይልም። ሶ ካመነ በኋላ ሰው መልካም ስራ ካልሰራ ፋይናል ጎሉ ዴስቲኔሽኑ የድህነቱ ፍጻሜ መንግስቱን መውረስ ነው። ያ ደግሞ የሚሰጠን ክርስቶስን እግዚአብሔርን ስንመስል ነው። ቅዱስ ጳውሎስ ይህንን ያጠናክርናል። ሮሜ ምዕራፍ ላይ ቁጥር ሰባት ላይ ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል። ቢንጎ ማናቸው የሚሰጣቸው? በበጎ ስራ የጸኑት። ኦኬ ያመነ ሁሉ እኮ በበጎ ስራ ይጸናል አይጸናም። ያው ቅድም አንብቤ ያለው ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር ሁለት ላይ በእኔ ያለውን ፍሬ የማያፈራውን አየ። በክርስቶስ ሆኖ ፍሬ የማያፈራ አለ ሲል ቢንጎ ማለት ነው። በክርስቶስ ሆኖ ፍሬ የማያፈራ አለ። ምን ይደረጋል? ናል አዎ፣ ያድናል ከምን ከምን ከዘላለም ፍርድ ያድናል። ነገር ግን በዛ ድነት ውስጥ መቀጠል ደግሞ የሰው ልጅ ድርሻ ነው። በዛ ድነት ውስጥ ቅዱስ ጳውሎስ እንዲህ ይላል ፊልጵስዩስ 2፥12 ላይ በፍርሃትና በመንቀጥቀጥ ድህነታችሁን ፈጽሙ። ድነት እኛ ምን ፈጽሙን ፓርት አለ ክርስቶስ አንዴ ልጅ አድርጎናል። ከፍርድ እንድናመልጥ መንገዱን ሰጥቶናል። ከዛ ግን እኛ በዛ ድነት ውስጥ መመላለስ አለብን። ካልተመላለስን ያስወግደናል። ጨርሻለሁ። መሐመድ ካልገባህ መጠየቀኝ ካለ ልክ ፒጥራ እንደጠየቀው መመለስ ይችላለን። በጣም ጥሩ አንዴ እሷ እኔ ወድ ሳምሪ የስልጤ ላይ ግን ስልጤ ደግሞ በስራ ያምናት በስራ ስለማምን እቺ የስራዋ ነገር ተመችታኛለች በቃ የሰው ልጅ የተፈጠረው ለመስራት ነው ከሰራ ያገኛል ካልሰራ አያገኝም በሚለው አመላለስሽ ብዙ ጊዜ ደግሞ ጥቅስ እያነሳች ስለመለስሽ ተመችቶኛል አሪፍ ነው በቃ እኔ ይህን ነበር የምፈልገው